ታክሲም ከሞላለት ጥሎ ነው የሚሄደው። እስኪሞላለት ነው የሚጠብቅ እና ጊዜ ያለው ሁሉም ነገር ጊዜ ያለ፣ መወደድም ጊዜ አለው፣ ያልፋል። እውነቴን ነው። አሁን ለምሳሌ ወጋችን ሁሉ ሰው የሚሰማበት ጊዜ ያላል። ስንሸመግል ደግሞ ማንም መስማት አይፈልግም። የሚገርማችሁ ሰው ሲያረጅ ጭንቅላቱ ውስጥ ሁለት ነገሮች ነው የሚቀሩት። በእኔ መረዳት ነው እንግዲህ። አርጅቻ አላየሁትም። እንደ አሁን እንደምታየው ከሆነ የሆነ ማእከላዊ ነገር ነኝ መሰለኝ። ግን ስረዳው ዝም ብዬ መጽሐፍትን እያነበብኩ ስገመግም ሰው ሲያረጅ ጭንቅላት ውስጥ የሚቀር ሁለት ነገር ነው። አንደኛው እንደዚህ ባላደርግ ኑሮ፣ አይ ወይኔ የሚል ነው። አይ ወይኔ እንዲህ ባላደርግ ኑሮ በሀያ ዓመቴ እንዲህ ባላደርግ ኑሮ የዚያን ጊዜ የገሌ ጓደኝምነት ምን ነው ቢቀርብ ወይም እንደዚህ ወደዚህ ሀገር ባለድ እንንትና ጋር ባሉል ወይም እንዲህ ባላደርግ ኑሮ። ይሄ ይሄውላችሁ፣ ወጣትነትና ያረጋ ውሃ አንድ ነው። ያረጋ ውሃ ላይ ሄዳችሁ ፊታችሁ እንዲህ ብላችሁ ይዩት። ያሳያል አያሳይም። እንዲህ እንዲህ ሲል አያሳይም። መርጋት ሲጀምር እሷ ምን ያደርጋል? ፊት ቁልጭ ብሎ ይታያል። እርጅና የመርጋት ጊዜ ነው። የዚያን ጊዜ ዱሮ የተሳሳት ነው ሁሉ ቁልጭ ብሎ ይመጣል፣ እንደ መስታወት አይኑን አፍጥጦ ዱሮ እንደ ቅዠት ስናደርገው የነበረው ነገር ሁሉ አደገኛ ነገር ነው። ባለፈው በሰኔ ወር ቀደም ብዬ ግንቦት ላይ ጀርመን ነበርኩኝ እና የዩጎዝላቪያ ቤተክርስቲያን ውስጥ እሄዳለሁ ዩጎዝላቪያ ያው የምስራቅ ኦርቶዶክሶች ነው የኛ፣ ከኛ ቤተክርስቲያን ጋር አንድ አይደለም። ልሳለም አይደለም የሄድኩት የእኛ ቤተ ክርስቲያን፣ ያው ተከራይተው እነሱ ጋር ይቀድሳሉ። ተከራይተው ሳይሆን ፈቅደውላቸው ነው። እና የእኛ ቤተ ክርስቲያን ልሳለም ሲሄድ አንድ ትልቅ ሴትዮ ፈረንጅ ናቸው፣ መጽሐፍ ይሸጣሉ። የእነሱ ሱቅ ላይ ነው የሚሸጡት፣ የምስራቅ ኦርቶዶክሶች ቤተ ክርስቲያን ላይ እየሸጧሉ። አንድ ስገምት አንድ ሰባ ዓመት የሚሆናቸው ይመስላሉ። እና ያው እኔ እኔ አንድ ልማድ አለኝ፣ እንግዳ ሰው ሳገኝ ሶስት ምክር ምከረኝ የሚል ልምድ አለኝ። እና እንግዲህ ከጠቀማቸው ያዙት። ማንንም ሰው፣ አዲስ ሰው ከሆነ ያገኘሁት ፈረንጅም ይሁን ጥቁር ይሁን የሚጠቅመኝ ሶስት ምክር እስኪ ምከረኝ ይለዋለሁ። የሚለውን እሰማለሁ፣ እና መጥቼ ማስታወሻ ላይ ጽፈዋለሁ። ሲጠራቀም እንግዲህ የማደርገውን አላውቅም። እና ሶስት ምክር ይምከሩኝ፣ እናታችን ሽማግሌ ነው ትርሶ አልኳቸው። አይ ምን አሉ። አይ እኔ አሁን እያሰብኩ ያለሁት በልጅነት ያጠፋሁት ነገር ብቻ ነው ትዝ ትዝ እያለኛለ እና ሌላ ሰው መመክርበት አቅም የለኝም እና ኃጢአተኛ ስለሆንኩ አልቅሱልኝ ብለው አለቀሱ እና እግዚአብሔር ይቅር እንዲለኝ ነው እዚች ሱቅ የምሸጠው ቤተ ክርስቲያን አገልግዬ ይቅርታ አገኛለሁ ብዬ እና በልጅነት የሰራሁት ነገር ሁሉ ሌሊት ስተኛ ሁሉ እየመጣ ይረብሸኛል። ንስሓ ገብቻለሁ እና እግዚአብሔር ይቅር እንዲህ ላይ ለምኑልኝ፣ ምክር የለኝም አሉኝ። ከዚህ በላይ ምክር የለም ብዬ ምክሬን ተቀብዬ መጣሁኝ እና ሰው ሲያረጅ ይሄ ጭንቅላቱ ውስጥ ይቀራል። ሁለተኛው ደግሞ የሰው ልጅ እድሜው እየሄደ እየሄደ ሲሄድ ምንድን ነው የሚገጥመው እንደዚህ ባደርግ ኖሮ እሚል የመጀመሪያው ምንድን ነበረ እንደዚህ ባላደርግ ኖሮ ነው ሁለተኛ ሳ ወይኔ እንደዚህ ባደርግ ኖሮ ብማር ኖሮ እንደዚህ ባደርግ ኖሮ እንደዚህ ባደርግ ኖሮ እንደዚህ ባደርግ ኖሮ የሚለው ይቆጫል። እነዚህ ሁለቱ ስታረጁ ትዝ ይላችኋል ያን ጊዜ በጸሎት አስበኝ የዛ ጊዜ እነዚህ አሁን ስታረጁ ትዝ ይሏቸዋል እርግጠኛ ነኝ እና እንደው የሚቻል በሆነ የዚያን ጊዜ የሚሰማንን ነገር ሳብ አድርጎ ዛሬ ማየት የሚቻል ቢሆን ጥሩ ነበረ። ጉዳዩ ግን አይቻልም። እንዲህ ማድረግ ባደርግ ኑሮ አይወይኔ እንላለን። ታዲያ የዚያን ጊዜ መድኃኒቱ ምንድን ነው? የዚያን ጊዜ ሰው ሲያረጅ ደግሞ የሚቀረው ሶስት መልካም ነገሮች ደግሞ አሉት። ሰው ሲያረጅ ደግሞ በጊዜ ከተጠቀመ ነው። ይሄ ጊዜን ሳንጠቀምበት ካለፍን እኛ የምንጎዳው ጉዳት ይሄ ነው። መልካሙን ነገር ተመልሶ የማድረግ እድል እናጣለን ነው አንዱ። ክፉውን ነገር እንደገና ሄደን ማስተካከል አንችልም። ክፉውን ነገር እንደገና ሄደን ማስተካከል አንችልም። በቃ ሆኗል። ታሪክን ለምሳሌ ማስተካከል አይቻልም፣ ተቀምጧል። ቅዱስ ጳውሎስ ለምሳሌ አሳዳጅ ነበረ። የአሳዳጅነቱን ታሪክ ማስተካከል አይችልም። በቃ አሳዳጅ ተብሎ ተጽፏል። ኋላ ጥሩ ሰው መሆን ይቻላል። ታሪኩ ግን እንዳለ ነው የሚጻፈው እና ቅዱስ ጳውሎስ ምን አለ? እኔ ከሐዋርያት ሁሉ የማንስ ነኝ አለ። ሊቁ ቅዱስ ዮሐንስ አፈወርቅን ሲተረጉመው ከሐዋርያት ሁሉ የማንስነኝ ያለበት ምክንያት ከሐዋርያት ያነሰ ስላስተማረ ሳይሆን የመጀመሪያ አሳዳጅነቱ ትዝያለው ነው ይላል እና ያበላሸነውን ነገር ህይወታችን አስተካክለን ከእግዚአብሔር ጋር መታረቅ እንችላለን። ህሊናችን ልን ግን እንደው ምንጸድቅ እንኳን ቢሆን ንስሐ ብንገባም ይሄ መጥፎ መጥፎ ጠባሳ ጠባሳውን ነገር ማስተካከል አንችል ሰሎሞን ንሳ ገብቶ ከእግዚአብሔር ጋር ድኗል። ሰሎሞን ማለት አንድ ሺህ ሴት ያገባ ሰው ነው የሚለውን ግን ማስተካከል ይችላል አይችልም፣ እንዳለ ተጽፏል መጽሐፍ ቅዱስ ላይ። እነዚህ ይቀራሉ። ይሄ ጊዜን ሳንሰራበት ስንቀር እና ክፉ ሰርተንበት ሲያልፍ ነው። መልካም ሰርተን ስናልፍ ደግሞ ለሰው ጭንቅላቱ ውስጥ ሲያረጅ የሚቀሩት ሶስቱ ናቸው። የመጀመሪያው መልካም ስራዎቹ ናቸው። መልካም ስራዎቹ ሁልጊዜ ተዚሎታል። አሁን ብዙ ጊዜ ሽማግሌዎችን አይታችኋቸዋል። ለምንድን ነው ማውራት የሚወዱ ይመስላችኋል? እንግዲህ እኒህ ሰውዬ መንዘባዘብ ጀምሩ ይላቸዋል ሰው። ለምን ይመስላቸዋል? መልካም ነገራቸውን መትረፍ ይፈልጋሉ። ደስ የሚላቸው ያች ስለሆነች ያችን መናገር ስለሚፈልጉ ነው። መልካም ነገራቸውን ያችን የሚያዳምጥላቸው ሰው ጥሩ ነው። ልባቸውን ያሰርፈዋል። ያንን ትል ትልቁ ማንም የማይሰርቀን ገንዘብ ለሰው ያደረግናት መልካም ነገር ነው። ስትተኙት እዚህ ላቸዋል የያይቆብ ኑሮ ይባላል። በነገራችሁ ላይ ይሄ ያይቆብ ይስሐቅ ልጅ ግብፅ ተሰዶ ከልጁ ዮሴፍ ቤት የኖራት ኑሮ ምንድነው የምትባለው? መልካም አረጋውያን ጥሩ ነገራቸውን እያስታወሱ ያለ ሐዘን የሚኖሩበት ጊዜ ነው ይባላል። ይሄ እርግና ሰናይ የሚባለው ነው። መልካም እርጅና የሚባለው የአይቆብ ኑሮ ይባላል። በህሊናቸው ውስጥ የሚመላለስ ክፉ ነገር የሌለባቸውና ሁልጊዜ መልካም ነገርን ከልባቸው እያወጡ ያወፅ ብሎ የዋህ አዲስ መዝገቡ የተባለው ያጠራቀማትን መልካም ነገር ለብቸኝነቱ ጊዜ እያወጣ የሚጠቀምበት ሰው ነው። ሁለተኛ ትርጉሙ የአይቆብ አስረኛው ማድረግ ላይ የበቁ ዮሴፍ ክርስቶስ ይባልና የበቁ ሰዎች የሚኖሩት እና ያዕቆብ ግብጽ ውስጥ የኖራት ጊዜ መጀመሪያ ይሄ በልቅሶ ያለፈ ዘመን ነው ብሎ የተናገረው አዋልቃ በእንባዝ ያለው ያኛው የት በገድል የሚኖሩት የቅዱሳን ዕድሜ ነው። ከዮሴፍ ጋር የኖረው ግን ከክርስቶስ ጋር ከተዋሃዱ በኋላ ቅዱሳን በደስታ የሚኖሩት የብቃት ዘመን ነው ይባላል። እና መልካም ነገሮቹ ምክንያቱም ሰው ሲሸመግል ንግግሩን የሚፈልገው የለም። ስለዚህ ብቻውን ነው ቁጭ የሚል። ብቻውን ቁጭ ሲል እነዚህ መልካም ነገሮች ይመጡለታል። አልሰምታችኋቸዋል? አንዳንድ ሽማግሌ ይገርማችኋል። የአቶ ገሌ ልጅ ሰጥቼ የዳርኩት እኔ ነኝ፣ እንትናን ጎጆ ሲወጣ ይህን የሰጠሁት እኔ ነኝ፣ እነ እንትና ይህንን ሲያደረጉ እንዲያስታረቅኳቸው እኔ ነኝ፣ ለእንትና እንዲማር ያረግኩት እኔ ነኝ እያሉ መዘርዘር የሚፈልጉ ጥሪታቸው የሽማግሌ እሱ የወጣት ጥሪቱ ምንድን ነው? ወሬ አለው፣ ሩጭ አለው፣ የፈልገው አለው። የሽማግሌ ጥሪቱ ግን መልካም ታሪኩ ናት። መልካም ታሪክ የሰራ ሰው ሕሊናው በደስታ ይኖራል። እርጅናን ማሳመር በጣም ጥሩ ነው። በነገራቸው ላይ እርጅናን ማሳመር እንዲያው ተወዶ ማታ ከመጠላት ማታ ጠዋት ተጠልቶ ማታ መወደድ ይሻላል። የሚሻለው እሱ ነው መጨረሻው እና የገጠር ሰው ሲመርቅም የማታ እንጀራ ይስጥህ የሚል ለዚህ ነው። ሁለተኛው ለሽማግሌዎች የሚቀራቸው መልካም ነገር ምንድን ነው ታውቃላችሁ? እውቀት ነው። እውቀት በሽምግልና ጊዜ በጣም ጥሩ ምግብ ነው። አይታችሁ ሽማግሌ አይታችሁ አታውቁም፣ ግን እኔ አውቃለሁ። የጃጁ ሽማግሌዎችን ሁሉ ልጁነን በጎረቤት አውቃለሁ። ጃጅ ተው ምንም ቀን ጀመር አባባ ምናምን እየተባሉ ሰው ሁሉ ማለት ነው። ዱሮ እንግዲህ ያን ሰውዬ ለማየት የሚመኝም ይኖራል። እባክህ አግኝቼ ላወያይህ ቀጠሮ ያዝልኝ ያሉትም ይኖራል። ዳኛ ሆኖ ሲፈርድ፣ ሲተች። የዚያ ጊዜ ግን የልጅ ልጆቹ አይሰሙት፣ ልጆቹ አይሰሙት፣ ብቻውን ምንጨነቅ ታዲያ። ብሉያት አዲሳት፣ ወይም ሌሎቹ ጥሩ ጥሩ መጽሐፎችን በጭንቅላቱ የያዘ ሰው ግን ያንን ይተደርካል ማለት ነው። ይላል ወጣቱ ምናምን ሲያብ ልጅ ነገር እና እያለ ደስ ይላል፣ አይከፋውም ማለት ነው። እና ሰው ሲጥለን ጭንቅላታችን ውስጥ ማን ይቀራል? የሸከፍናት ጥሪት እውቀታችን፣ ያች ታሪክ እየተረቅ አይጉድ እያል እያጣጣም እንኖራለን ማለት ነው። ይሄ ጥሩ ነገር ነው። እና ዳዊት ለዚህ ነው አእምሮ በተለየን ጊዜ አትተወኛል አይምሮ በተለየ ጊዜ አትተውኛለሁ። ለዚህ ነው መደመጥ ሲጠፋ ልብ ይናገራል። ልብ ሲናገር ማድመጥ የምንችለው ልብ የሸከፈው ነገር በጊዜ ካለው ብቻ ነው። ሶስተኛ ሰው ሲያረጅ ማን ይቀረዋል? እግዚአብሔር ይቀረዋል። ሰው ሲያረጅ የሚቀረው እግዚአብሔር ነው። ወጣት ከሆንክ ጉልበት አለህ፣ ጤና አለህ። ጓደኛ አለ፣ ዘመድ አለ፣ ንብረት አለ። ሰርተ ማምጣት ትችላለ። ሰው ሲሸመግልሳ ማን ይቀረዋል? ምንም አሁን ሕፃን ሳሉ አባቴ ናፈቀኝ፣ ገቢያ ሄደሽ አምሽተሽ መጣሽ፣ እናቴ እያሉ ሲናፍቁ የነበሩች ሁሉ ሰውየውን ወይም እናት አባት ሲያረጁ ግን ያችም የራሷን ባል አግብታ ልጆቿ ጋር መንጫጫት የምዚህ ጋር ቤተሰብ ብቻውን ሰውየው ብቻውን ይቀራል። ማን ይቀራል? ግን እግዚአብሔር ያንን እርጅና የሚያድሰው ማን ነው? እግዚአብሔር ነው። ዘይ ህድሳ ከምንስር ለወርዙ ሳይል እግዚአብሔር የተባለው ለዚህ ነው። ንስር ሲያረጅ በእሳት እንደሚታደሰው እርጅናን አድሶ ደስ የሚያሰኝ በጎ ነገር የሚያሰኝ እግዚአብሔር ነው። እና ዘመዶችን ለእርጅናችን ጊዜ ጥር የትናኑር ሶስት ጥሪት ነግሬያቸዋለሁ ማን ማን ነው? መልካም ስራ፣ እውቀትና እግዚአብሔር መጨረሻ ላይ የሚቀሩን እነዚህ ናቸው። ሌላው ግን ጥሎ ሀጅ። ምክንያቱም ጥሩ ንግግር ስንናገር የሚወዱን አሉ። ከዛ ሳ ለምሳሌ አሁን እኔ በዚህ እድሜ እየተናገርኩ ነው። ሽማግሌ ሊቃውንት አሉ እኮ ሊቅ ሊቅ የሆኑ ሰማኒያ ዘጠና ዓመት ይሆናቸው። አሁን መጥተው ቢሰብኩ እንደኔ አድርጎ ይሰማቸዋል ሰው? አይሰማም። ምክንያቱም የወጣቶቹ አፈቀላጤ ነው ማለት ነው። የነዚያ ንግግራቸው ወልደፍደፍ ስለሚን እንቅልፉን ይተኛል። እኔም እንደዚያው ደግሞ የምረሳበት ጊዜ አለ። ተመስገን። ስለዚህ አሁን የምነግራቸው ምንድን ነው፣ መጨረሻ ላይ እውቀትም ይሄዳል። አሁን እግዚአብሔር በሚያውቀው ልባቸው እንዳይጎዳ ነው። ስለ ራሴ ልትረክፈልጌ አይደለም። ያው እግዚአብሔር የሚያውቀው አሁን እዚህ ሁለት መቶ ሰው አድንቆኝ የሚጨምርልኝ አታነግሱኝ አታበብሱኝ እምለው የሚጠቅምን ነገር ብቻ ለማስተላለፍ ነው። እና ሰው አከናውኖ መናገርም አፍ ይታሰራል። በመልካቸው ሊያዋቸው ሰዎች የሚመኟቸው ሰዎች አሉ። ያድፋል፣ ሁሉም ያልፋል። ሶስቱ ግን የሚወስዳቸው የለም እና ሳይመሽብን በቀን በቀን መልካም እናደርግ እውነት ነው ነገር በቀን ቢያንስ እስኪ በቀን አንድ መልካም ነገር ለሰው ላድርግ በሉ እስኪ በቀን ቢያንስ በቀን ለአንድ ሰው መልካም አድርጉ ለአንድ ሰው ቢያንስ ለአንድ ሰው በቀን መልካም ካደረጋችሁ ወ ሲጠራቀም በአመት ስንት ይመጣል 365 መልካም ነገር አደረግን ማለት በቀን ለአንድ ሰው መልካም ነገር እና በቀን አንድም ሰው ክፉ ላለማስከፋት ሞክሩ በቀን ለአንድ ሰው ክክፉ ካረግን እና ከቀጠለ ስንት ክፉ 365 ክፉን እስቲ በ50 ዓመት አባዙት አባዝ ማን ነው እስቲ አንድ ሰው አባዝ በ50 ሲባዛ በ365 አባዛ አስራ ስምንት ሺህ አስራ ስምንት ሺህ ክፉ ክፋታውን ስናረጅ እንችለዋለን። ያ ሁሉ ሲራወጥ እዚ በጣም አስጨናቂ ነገር እውነት ነው ማለት ነው። በጣም ስታስቡት እኮ ኃጢአትና ቀለም ሲጠራቀም አይታወቅም ይላሉ ሊቃውንት። አሁን የሆነ አሁን የሆነ እያንዳንዳችን የሆነ ኃጢአት አለን። መቼ ግን እንደዚያ እንደሆናችሁ ታስታውስታላችሁ? ሁነን ነው ዝም ብለን ያገኘ ነው አይደል? የሆነ ነገር ሁነን ተገኘ ነው። በቃ እንዴት እንደሆንኩ አላውቅም። በምን ሁኔታ ቀለምም ሲጠራቀም አይታወቅም። ኃጢአትም ገንዘብም እንደዛው ነው። ሲጠራቀም አይታወቅም፣ ሲሄድም አይታወቅም። ስለዚህ በቀን ማንንም ሰው ላለመጉዳት አቅዱ። ለአዲስ ዓመት እቅድ ይኸው ነገርኳቸው። እንግዲህ በቀን ማንንም ሰው ላለመጉዳት፣ ይሄ ትልቅ ነገር ነው። ሁለተኛ ቢያንስ በቀን ለአንድ ሰው መልካም አድርጉ። ሰማችሁ? ምንድን ያልኳችሁ? በቀን ማንንም ሰው ምን ላለ ማለት ነው፣ ላለመጉዳት ማቀድ ማለት ነው ይሄ ሰዎቹ ክፉ ቢያደርጉብንም መልካም ቢያደርጉብንም ነው። ቀኑን ነው። እኔ ከዚህ በኋላ አትበሉ። እኔ ዛሬ የዚህን አመት ክፉ አላደርግም የሚባል ነገር አይደለም። እለት እለት ነው መስራት። በእለት ነው መዘጋጀት። አሁን እኛ ምንድን ነው የምናደርገው? በቅድ ነው የምንረከው። የዛሬ አመት ማነው? ይህን አመት ጥሩ ነገር ነው ያሰብኩት። ከዚህ አመት ውስጥ ለምሳሌ አራት ቀኑ አልፏል። ይህ አመት እኮ የሚባለው መስከረም አንድ ለጳጉሜን መጨረሻ ምሽት 12 ሰዓት ጀምሮ ይህ አመት ነው። ይሄ አራት ቀን አልፏል። ይሄንን አመት መልካም ሰራለሁ እንዴ ይሄ አመት ይሄን አመት አትበሉ። ዛሬ በቃ ነገ እንግዲህ ማታ ይጠቀዳል ማዛሬ ምሽት ማታ ይጠቀዳል። ምን ተብሎ የሚታቀደው ነገ ማንንም ሰው አልጎዳም፣ እግዚአብሔር ይርዳኝ። ነገ ቢያንስ ለአንድ ሰው መልካም አድርጋለሁ ለአንድ ሰው ውሃ ቀርታችሁ ለሆነ ሰው ልትሰጡት ትችላል። ትንሽም ትሆን ግድ የላቸው። ለአንድ ሰው መልካም ማድረግ የሚል መርህ እስኪ ያዙ፣ እስኪ በሉ። በመን በስንት በአንድ ቀን ማለት ነው። ደግሞ በቀን ማንንም ሰው አለመጉዳት እችን ከተለማመድ በስማ ወወልዶ ወመንፈስ ቅዱስ ጸደቅ ነው በሉ። ስለዚህ አንዱ ይሄ ዘመንን የምንጠቀምበት ነገር ከዚህ ነው። ከትንሽ ነገር መጀመር አንዱን የምነግራችሁ ይሄ ነው። አንድ ዘመን ሳያልፈን ስራንስራ እንስራ። ካለፈ በኋላ እነዚህን ማግኘት አንችልም፣ ነው ማሰላል ፈለግኩት። ዘመን መለወጫ የሚያስተምረን ይሄ ነው። ሁለተኛ ደግሞ ይሄ አንድ ዓመት የሚባለው ነገር የዛሬ ዓመት ጳግሜን ላይ ከሰከንድ ያነሰ ቅጽበት ነበረ፣ ተጠራቅሞ ምን ሆነ? ዓመት ሆነ። ከትንሽ ነገር እንጀምር ልላችሁ ፈልጌ ልክ እንደዚህ ዓመት ተጠራቅሞ ተጠራቅሞ አንድ ዓመት የሚል ስም ዞ መጣ። አስራ ሁለት ወር የሚል ስም ጎርነን ያለ አንድ ዓመት መጀመሪያ ግን ሰከንድ ነበረች። አሁን ትንሽ ነገር ጀምሩ፣ ትልቅ ነገር አጀምሩ። ትንሽ ነገር ጀምሩ። ለምሳሌ በዚህ ዓመት ማንበብ አለብኛል ብላችሁ አቀዳችሁ። በዚህ ዓመት ማንበብ አለብኝ ካላችሁ አንደኛው እያቀድን አንክረም ነው። አሁን ምን ይደረገው? ምንድን ነው ይህን ዓመት ቶ በ አስቤበታለሁ ይላል። እሺ ጥሩ አስበሽ መቼ ነው የምትለው ሲባል፣ አይ በቃ መስከረምን ዝግጅት ጀት ብዬ ምንም ሳይዘጋጅ ነው ተጎልቶ እንጀም ነው መጀመር ነው። እንደገና ሁለተኛ ትንሽ ነገር ነው የሚጀመረው። ለምሳሌ አንባቢ ሆናለሁ ብላችሁ እስኪያቅዱ አንድ አንባቢ ይሆናለሁ ብላችሁ ካቀዳችሁ ምንድን ነው የሚደረገው? በቀን አምስት መስመርን መልመድ። በቃ ዝም ብሎ አለማብዛት ነው። አሁን የኛ ነገር ስንጀምረው አሁን ለምሳሌ በቀን በቀን መስገድ አለብኝ እና አንዳንዱ ሰው መቶ አምሳ ይሰረጉደዋል። የመጀመሪያው ቀን ቀልጦ ለመቅረት ማለት ነው። መጀመሪያ አርባ አንዲቷን መጀመር ብ መጀመር ነው። መጀመሪያ ትንሿን ነው መጀመር። እሷን ሰባት ቀን መድገም አሁን እኮ የምሰግድ መስላለሁ። እንደዚህ ያሰል እኔ ት ከትንሽ ጀምሩ ለማለት ነው። በቃ ስግደቱን ተወው እንግዲህ፣ ይፈልጋችሁ ብቻ። ግን ሰባት ቀን ያችን ማድረግ፣ ቀጥሎ ደግሞ 14 ትሙላ፣ 20 40 ቀን ትደረግ፣ 64 ትደረጋለች። በቃ እሷ 6 ወር ትዝለቅ፣ ግድ የለም። እንዲህ እየተደረገ ነው። አንድ ጊዜ ስንለው ወዴት እና ወዴት። ከዚያ በኋላ ጸሎት፣ አሁን ዘንድሮ ጸሎተኛውን አለው ይባላል እንላለን ዘንድሮ ጸሎተኛ ሆናለሁ እንልና፣ ምን ያለ አርጋኖን፣ ሰኔ ጎልጎታ፣ እንትን ዳዊትም፣ ገድል፣ ስንክሳር ጎርፍ፣ እንጂ ቀስ ተብሎ እኮ ነው እንዴ! ራብ የሰነበተ ሰው እኔ የሞተ ሰው እያውቃለሁ። ርቦት ከርሞ እመቤቴን አውቃለሁ። ትንሽ ልጅኝ ትልቅ ርቦት ከርሞ ነው አሉ። እና በቆሎ እሸት ደርሶ ነበር፣ በቆሎውን

ጌታ እንኳን ራሱ ሐዋርያትን እያንዳንድህ ሐዋርያ ነኝ የምትል እኔ አምላክ ነኝ የተከተልኩ ሁሉ ሰባት አጽም እናጀምር አላለም። ቆይ የምትጾሙ የሚጾሙበት ጊዜ አለ። ቀስ አድርጎ ነው፣ ቀስ አድርጎ ነው። ሰማችሁ? እሾህ እንደሚያወጣ ሰው ነው። እሾሁ ለምሳሌ አሁን እዚህ ጭጣ ቴሌቪዥን አንድ ሰው እሾሁ ሊያው ማውጣት እሾሁ ላይ ዝም ብሎ ቀስ ተብሎ ዳር ዳሩ ቀስ ተብሎ ነው የሚወጣ። ቀስ አድርጋችሁ ጀምሩ፣ አምስት አምስት መስመሪያችን ማስለመድ ምንም ጸሎት የማይጸልይ ሰው በአንድ ጊዜ ዳዊት ፍካሬ ዝዛድ ቀን አይደለም የሚደረገው። ቆስቲ ሶስት ቀን ጠዋት አንድ አቡነ ስማያት ማታ አንዱ ስማያት ጀምሪያችን፣ ሳታቋርጠ አቡነ ስማያትን ብቻ ንብቷል። ከዛ ውዳሴ ማርያም ከሰባት ቀን በኋላ ጨምርባት። ቀጥረ ዳዊት ትጨምርበታለ። እንደዚህ ነው። ንባብም እንደዚህ ነው። አንድ ጊዜ በደንብ አንባቢና አንባቢነት ይወጣናል። ሳምንት መልሰን ደግሞ ነፍስን ማስለመድ ነው እንጂ በአንድ ጊዜ ማስጨነቅ አይደለም ማስለመድ። ከትንሽ ሰከንዷ ተጠራቅማ ምን ሆነች ነው ያልኳችሁ እ አመት በሉ እንጂ ንገር እንጂ አምስት መስመር በቀን አንድ ሰው ቢያነብ እስኪ አባዛው። በቀን አምስት መስመር መጽሐፍ ቅዱስ ቢያነብ አንድ ሰው አባዙት አባዛ በአመት 365ን በአመት ማለት ነው። አንድ ሺህ ስምንት መቶ መስመር ያነባል ማለት ይውላችሁ። አምስት መስመር እስቲ አንብ፣ አምስት መስመር መጀመሪያ ምን አድርገን ስለምናስበው ነው። ኋላ የሚገርማችሁ አሁን አብዝቶ ሰው ጸሎት ከሚያቋርጥባቸው ምክንያቶች አብዝቶ ያንጋጋ፣ ያንጋጋ፣ ያንጋጋና ኋላ ሰይጣንም ምኑም ምኑም ተጨማምሮ የፈተነው ጊዜ ልጸልይ ብሎ ሲያስበው ህማን አንስቶ ነው ከዳዊት ጀምሮ የመድኃኒዓለም ያለ ብሎ ታትቼው ልቀመን ዝም ብሎ በቃ ኧረ ብሎ ይቀበል። ቢያንስ አንዱንስ ቢያደርገው፣ እስኪ ቢያንስ አንዱንስ ቢያደርገው፣ ኧረ እንዲያው አልነካካም ብሎ ቁጭ ይላል ማለት ነው። ያው ሁሉ ችግር እንዳይመጣ ምን ማድረግ ነው? ትንሿን ይዝኖ ምን ማለት ነው? ማጽናት ነው። ክርስትና ማጽናት ነው እንጂ ማግበስበስ አይደለም። መጀመሪያ አንዷን ማጽናት ያችን ማጽናት ያችን ላለማቋረቅ ቃል መግባት። ስለዚህ አሁን ከትንሽን ጀምር ነው። እስኪበሉ ከምን ንገሩ እንጂ ከትንሿ ጀምሩና እሷን እንደጋግማት። ከትንሹ ከትንሹ ጀምሩን